ከማንኛውም አይነት ንግግር ይበልጣሉ አሉ የአላህ መልክተኛ። ታዲያ እነዚህ ንግግሮች፣ እነዚህ ዚክሮች በእነዚህ አስር ቀናቶች ይኸው፣ ቃል በቃል የአላህ መልክተኛ እነዚህ ንግግሮች አብዙ አሉ። ምና በዛ አላህ አድርገን። ኢነሁ ለየሲሩን አላመ የሰረሁላ። አላህ ላገራለት ሰው ገር ነው። እኔ እየለፈለፍኩ እናንተ ግን ዚክሩን በሉ፣ ሺ በሉ፣ ዚክሩን እንዳታቋረጡ። ይህን ዚክር በሉ፣ በደንብ ደጋግማችሁ በሉ ይህን ዚክር ካለ ሰው የበለጠ ከአንተ የበለጠ ይህን ዚክር ብሎ የመጣ ሰው ካልሆነ ነገ የቅያማ ቀን ከአንተ የበለጠ አጅር ያለው ሰው የለም። ከአንተ የሚበልጠው ማን ነው? ከአንተ የተሻለ አጅር ይዞ ይህን ዚክር በደንብ ብሎ የመጣ ሰው ብቻ ነው። አላህ አግራለን? እያላችሁ ነው። አዎ በደንብ በሉ። አፋችሁ ሲንቀሳቀስ እያዩት አይደለም። አን ጃብር ብን ዓብድላህ አነ ረሱላ ላ አለ ነቢይ ከጃብር ብን ዓብድላህ

ነብዩ አለይሂ ሰላም ጋር ሰውየው መጣና እነዚህ አፍደል አፍደልናቸው፣ አም ዒደቱሁን ጂሃዱን ፊ ሰቢልላህ፣ ወይስ የአላህ መልእክተኛ በአላህ መንገድ ላይ ጂሃድ ማድረግ ነው የሚበልጠው አላቸው። የቱ ይበልጣል? ሁለቱ ሲነጻጸሩ የቱ ይበልጣል? ሰውየው ከእነዚህ ቀናቶች ውጪ በአላህ መንገድ ላይ ጂሃድ የሚያደርግ ሰውና በእነዚህ ቀናቶች አላህን የሚዘክር ሰው የቱ ይበልጣል? ቃለ ሁነ አፍደል?

እዛው አንገቱን ቀልተውት የሞ የገደሉት ሰው ካልሆነ በስተቀር ማለት ይህ ሰውዬ ይበልጣል፣ ከማንም ጋር አይስተካከልም አሉ። ከዛ ውጭ ቆስሎ ደምቶ አካለ ስንኩል ሆኖ ቢመለስ በእነዚህ ቀናቶች የሚሰራው ስራን አያክልም አሉ። ስለዚህ በእነዚህ ቀናቶች መልፋት አለብን፣ መጣር አለብን። እንደዚሁም ደግሞ በጣም ትኩረት ልናደርግ